ሰላም ሰላም! እንግዲህ ዛሬ ብቅ ብዬ ያለሁኝ የሀበሻ ዳቦ ጋግራለሁ ብዬ አስቤ ያለሁኝ እና እንግዲህ ተከታተሉኝ። እዚህ ጋር አንድ ማንኪያ ቲስፑን እርሾ አለኝ፣ የፈረንጅ እርሾ። ስኳር አለኝ አንድ ቲስፑን። እዚህ ጋር ደግሞ ለሰስ ያለ

አሁን ኩፍ እስከሚል ብድግ እስከሚል ድረስ እንሸፍናታለን። ጨርቅ ጨርቅገር ለብሰናት እንቆያለን። እንግዲህ ደግሞ ኩፍ ሲል ወደሚቀጥለው ሚቀጥለው ስራ እንገባለን። አመሰግናለሁ። ይኸው እንደምታዩት አሁን ኩፍ ብሏል ሊጡ። አሁን በእርሾ አድርገን ያቦካ ነው፣ ደግሞ ላሳያቸው። በጣም ኩፍ ብሏል። ሁለት ኩባያ ዱቄት አድርጌያለሁ። ሆል ሜል ዱቄት ሰራው እኔ ስለዚህ ጨምራለሁ እዛ ውስጥ እዚህ ጋ አሁን ለመን ግሪን ለመን እና ኦሬንጅ ፍቅፋቂ አርጌ ጨምሬ ያለው። ስክሪን ለመን ነው የተጠቀምኩት። ላይም ነው የሚባለው።